ሰላም፣ ሰላም እንዴት አመሻችሁ? ምሽት እንዴት ነው? በድጋሚ መጥቻለሁ፣ ማለት ነው። በድጋሚ መጥቻለሁ። ምሽት እንዴት ነው? ኦኬ ዶኪ ነው አላችሁ? ነፍሳችሁ፣ ቀልባችሁ፣ ሳምቧችሁ ስትናደዱ ኤሌክትሪክ ስትይዙ ጧጦንቧ ስትሉ እህቶች አላችሁ? አግድም ተኝታችኋል፣ አልጋ ላይ ተኝታችኋል። ዛሬማ ካልጋ ሁሉ ነው የምትወድቁት። አይ እኛ አይ እነ ትክክል ነሽ እነ ትክክል ነሽ እነ ትክክል ነሽ። ፈጣሪ ሆይ እነሱ እኮ ይሄኔ እኮ አንድ ላይ እራታቸውን በልተውለሽ። ያልኩ ላይፍ እየቀጨቀጨ እኮ ነው ሲቀጥል፣ ደግሞ ማለት ነው እኔ የውዴስ ነገር የሚገርመኝ ማለት ነው እነሱ ተራ በተራ እየተወገሩ ነው ትላንትና ልዑልን እስኪ በቃ ወገር ነው ልዑል ላይ አይናይኑን አይናይኑን አይናይኑን አይናይኑ ድድድድድድድድ ስንለው ነበረ። ከትላንት ወዲያ ሄሉን ስንወግራት ነበረ። ዶም አንቺ ነሽ እያለን ድድድድዷን፣ አይናይኗን፣ ወገቧን፣ ቅልጥሟ ስንነፋት ነበር። ዛሬ ደግሞ ትላንት ያካበዱት ያብን፣ ዛሬ ደግሞ ወሽመጡን ሲቆርጡት ነበረ ሙሌ ጫርግተው። ፈጣሬ ምን አለ እንደው፣ በአንድ ቦታ ረግታችሁ ብትቀመጡ ወጋሪ ሆናችሁ እኮ እናቴ ትሙት። ፈጣሪ እና ምልላችሁ ነው። እነሱ በዚህ ሰዓት አንድ ላይ እራታቸውን በልተ ፏ እያሉ ነው። እኛ ነዚህ የመንፈስ ጭንቀት ያስለቀቁብናል። ለማንኛው ለነገ ደግሞ ወይም ሄሉን ወገራ ነው የምንዘጋጀው። ተጠንቀቁ ማለት ለወገራ ተዘጋጁ ማለት ነው። ልጅቷ የመጣችበት የራሷ ምክንያት ሊኖራት ይችላል። አንደኛ ነው የሚመስለኝ ልዑል ተብዬው እንትን ስለሚል ነው ከእሷ ጋር ምናምን አቤርግ ምናምን ለሚለው ቁርጡን እንድታወቅ ሄሉን ይዟት መቶ በህዝብ ፊት ከእሷ ጋር እንደጨረሰ ሊያፈርጠው ሊሆንም ይችላል። ስለተጣሉ እችልሽ ያ ከእሷ ጋር አቅፎ አተኛ ብላችሁ ያሶ ይለቀቁኛት በሉ። ሲቀጥል ደግሞ ልጅቷ ጨርሰናል አለች። እርግጠኛ ሁኝ፣ የምነግራችሁ ሄሉ እንድትናደድ ነው እንጂ ያ ያመጣት ከልጅቷ ጋር ሊቀጥል አይደለም። ነገ የምናፍርበትን ነገር እያሰብን እያስተዋልን እንትን በሉ ቢያመጣ ራሱ ትክክል ነው እሷ ጭራት ለአንት እንዳስበቀለችው እሱም ሊያበቅል ነው ሲቀጥል ደግሞ እኔ ከሱሲ ጋር ተነጋግሮ ነው የሚመስለኝ ያ ማለት ነው ዝም ብሎ ልጅቷን ማያመጣም ሱሲ ያልመጣችበት ምክንያት ሊኖር ይችላል እርግጠኛ ነኝ ከሱሲ ጋር ተመካክረው ልጅቷን እሷን እንደ አናድዳታለሁ ብሎ አምጥቷት ሊሆን ይችላል ሲቀጥል ደግሞ ያ በቤተሰብ መሃል እንደዚህ ክብሩን ዝቅ አድርጎ ሄሉን የሚተዋት ልጅ አደለም አደለም። ሁለተኛ የኦዲንስን ጭንቅላት ለማወቅ ነው። ምን ያህል ኦዲንስ ወላዋይ፣ አጨብጫቢ፣ አሟሟቂ እንደሆንን ለማወቅ ነው። አይኒያ እንደ ውሻ እኮ ነው የምንጮው፣ ዋዋዋ እኛ እንጮዋለ

ወደዳችሁም ጠላችሁም ልጅቷም እኛ ፍቅረኛ ነች ፍቅረኛ ነች እንላለን እንጂ የልጅቷ መልክና የያ መልክ አንድ አይነት ነው። አይናቸውን ይመሳሰላል። ልጅቷ ዘመድ ነች ብዬ ነው። ልጅቷ እኔ እንደሚመስለኝ ሄሉ የማታውቃት ዘመድን ትመስለኛለች። ሁለተኛ እቺ ልጅ ሄሉን እንዲህ ቤተሰብ መሀል ሲመጣ ዝም ብላ አታይም። ሲቀጥል ሄሉን ለማናደድ ያደረገው ነገር ነው እንጂ ያ በፍጹም አሳልፎ ለልዑል አይተዋትም ሄሉን። ሄሉ እንድትመለስ ከልዑል እንድትርቅ ይፈልጋል። እሷ ጭንቅላት ካላት በዚህ ነገር መንቃት ትችላለች። እኛ ግን አጨብጫቢ ነን አጨብጫቢ ጨንጓራ ደም ግፊት የለቀቀበት እኮ አለ በዚህ ሰዓት። ነገ ደግሞ ሄሉ የሆነ ነገር እንትን ብላ ብትመጣ ሄሉ ላይ አቤት ድው ድው

ስትኖሩ ለእውነት ኖሩ። ለእውነት መስክሩ። መድኃኒዓለም ጥፋተኛ እንደ ጥፋተኛ እንደዚህ እንደዚህ አታለቅልቁ። ስለምንወድ ብቻ ያ ሰው ጥፋተኛ አይደለማት። ስለ እውነት ስለ እውነት መስክሩ። ማህተባችሁ አንገታችሁ ላይ አንጠለጠላችሁ። አሁ ነገር ግን ያ ከዚች ልጅ ጋር አንድ ላይ ይሆናል ብላችሁ በፍጹም እንዳታስቡ። በፍጹም አያደርገውም። ምክንያቱም ብዙ ልፋትን ይለፋባት ነው ሄሉ ማለት ነው። ግን በቃ የእሷን መጨረሻ ማየት ይፈልጋል። ምን ያህል ትወደኛለች? እውነት ከልዑ ያስበልጣ እሷ እኮ ልፍስፍስ ሆነችብን። ሰው ባሉን ያደንቃል። ከባሉ ጎን ይሆናል እንጂ ከጓደኛ ጎን ይሆናል እንዲህ ምትም ሁሉም እሱ የሚለውን ነው። መሳማሁን ልጁ ታዲያ ይፈረድበታል። እንዲ እና ምን ልላችሁ ነው? ሆድቼ አይቆረጣችሁ አይፍለጣችሁ መጠማ የያዛችሁ ለእሷ ተንኮል ቢያስብ ልዑል ያብ እግዚአብሔር ምስክሬ ነው። ቀጥታ ልብሱን ይዞ አዲስ አበባ ነው የሚገባው። ወዲያው ትኬት ቆርጦ አዲስ አበባ ነው እንጂ የሚገባው። ልጅቷ እዚህ እንድትመጣ በፍጹም አያደርግም። በፍጹም ማለት ነው፣ በፍጹም አያደርግም። ቀጥታ አዲስ አበባ ጥሏት ነው የሚሄዱ። ዳግመኛ አይኗን ማየት አይፈልግም እሱ። ግን ምናለ ልጅቷን ወደዚህ ያመጣ ሊያመጣበት የራሱ ምክንያትም ሊሆን ይችላል በቤተሰቧ ፊት ከሱ ጋር እንደጨረሰች እውነቱንም ፍርጥ ርጥ ርጥ ሊያደርግ ይችላል። ነገ ሌላ ነገር ልናይ እንችላለን። ኦዲየንሶች እየ የጨረገዳችሁ እኔ አያገባኝም። ነገ ስታፍሩበት ይታየኛል። ነገ ደግሞ ሄሉ ስንቅጣትም ይታየኛል። ወይ ሉልስ እንጨረግደው ይታየናል። ይዋይ ተራ

እግዚአብሔር ምስክሬ ነው። ያብ ሄሎን መቼ የማይተዋት ብቶ በዚሽ ምላሴ ይለሳለኝ። እግዚአብሔር ምስክሬ ነው ለማየት ነገ ደግሞ ሌላ ነገር ተሰርቶ እንደዚሁ ጭንቅላታችን ብጥበጥበጥ ስል እንውላለን። እንዲ ጥጥጥጥጥ እሷ እንዳሰቃየችው ግን ያብ ያሰቃያታል። ለ እናቴት ምስዋት እስክትውል ድረስ ያደርሳታል። ተረጋጉ ተረጋጉ እንጂ ልጅቷ ቤርግም አብሯት አትተኛ ምንም አትልም። ልጅቷ አይንና መልካቸው ራሱ ከያብ ጋር ይመሳሰላል። አይናቸው ጋር በደንብ ነው የሚመሳሰሉት። ስለዚህ ተረጋጉ። እናንተ ራሱ ስታስቡት ማለት ነው። ተራሱ ስታስቡት ከልጅቷ ጋር የአባይ ጨርስ ኑሩ። ልጅቷ እንደዚህ በቀላል አርፋ ትቀመጥ ነበረ። እንዲህ ስታስቡት አርፋ ትቀመጣለችው። ይህን ያህል ቤተሰብ ጋር በጊዜው እስከሚመጣ ድረስ እንዲ ልጅቷ ተጠራሽ መጣች አሁን ራሱ

ተወው፣ እናንተ ተረጋጉ። ያበና ሄሎ መቼም አይለያዩም። እኔ አፍርበታለሁ። ነገር ወዳችኋለሁ። ሰላም እደሩ።